እኔ አላልኩም? እኔ አላልኩም? አብረሽ ሩታ ጋር ሄዶ ሰሞኑ ደስ ደስ እያሌ እያሽቃበጠ ሌላ ነገር ሊመጣ ነው፣ ሌላ ከባድ ነገር ሊመጣ ነው፣ ሊመጣ ይችላል አላልኩም? የሆነ ነገር አዘጋጅቶ ይሆናል አላልኩም? አላልኩም? ሰላም ሰላም፣ ውድዬ ዩቲዩብ ተከታታዮች እንዴት ናችሁ? ደህና ናችሁ? ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱን። ሰብስክራይብ ያድርጉ። ዛሬ ሄርሜላ እያለቀሰች አብርሃም የሚያዘነ እራሷን ላጠፋ ነው ሊራሴን ላጠፋ ነው እያለች ማን ራሷን ልታጠፋ ነው ብሎ እንደዚህ ሰግቶ ሀይሚ ሚ ቢቶኒስ ብሎ እሱ መጥተዋል ማለት ነው። መጥተዋል፣ መጥተዋል፣ መጥተዋል። እኔ ደግሞ የሚገርመኝ ማለት ማን ማን ማን አለኝ ሙዚቃ ማለት ነው። ያነሳልኝ ፍቅሬ አምላኬ፣ ወደረሰኝ አምላኬ፣ ወደረሰኝ ምናን ዘመን ላይ ደረስ ምናን ዘመን ላይ ደረስ ምናን አብርሃም አብርሃም እኔ አሁን ዛሬ ሜላ ለማናገር አይደለም፣ እሷ አለቀሰች። ስለዚህ ስላለቀሰች እሷ ሷ ማንካት አልፈልግምና አንቴ ያለቀሰች ሴት ሁሉ ማለት ነው ለአንቴ ብሎ መጥቶ የለቀሰች ሴት ሁሉ ሀባብሌ ትችላለህ። አሁንም ነገ ኦኬ እንበልና ከሩታ ጋር ተለያየ ከዛን ከሄርሜላ ጋ ሆንክ እንበል። ነገ ደግሞ ሌላ ነገር ሌላ ጓደኛ ክትመጣለችና በቃ እሷም ራሴን ካላጠፋሁ ብላ ታለቅሳለች አንቴ አሁን የምሷ ማባበል ትሄዳለች። አትችልማ። አንተ ሴት ልጅ ስትጎዳ ማየት ስለማትችል አንተ የስልት ሰው ነው። አንተ ሰውዬ ቆፍጦ ነት ትልም እንዴ? እባክሽ ነው የርሚታ አታቅም እንዴ? መጀመሪያው ነው አታቅም እንዴ? እንዴ ሰው አይኑ እያየው ማለት ነው። አይኑ እያየው ሚስት ያለን ወንድ ማፍቀር ይችላሉ? ምናምን ልብ ነው? ምናምን ልብ ነው? ይሄ እኮ ፍቅር ሳይሆን የሴጣን ስራ ወይ ልባቸው ላይ አድሮ ካልሆነ በስተቀር እንዴት እንዴት፣ አይናችሁ ራሱ እንዴት እሱ ላይ ላርፍ ይችላል? ሁና ጤናማ ሰውና ጤናማ ፍቅር ከኖራችሁ ማለት ነው፣ ጤናማ አእምሮ ከኖራችሁ እንዴት ሰው ሚስት ያለውን ሴቶኝ ሚስት ያለውን ወንድ እንዴት ላፈቅር ይችላል? እንዴት ልመኝ ራሱ ይችላሉሁ ምንም መልከ መልካም ቢሆን ምን በቃ እዚህ ምድር ላይ ያለ ሀብታም ቢሆን እዚህ ምድር ላይ ያለው ውበት ውበቱ እሱ ብቻ ቢሆን እንዴት ልመኝ ይችላሉ? እንዴት ለምን አንዴ ታይዟል በትዳር ነው፣ አለቀ። እንዴት ልብ በእውነት ልብ ካለኝ ማለት ነው አንቺ ጤነኛ ነሽ ጤነኛ ነሽ። ለዛው ደግሞ እንደዚህ እውነት ነው የምታለቅሶች ልጅ፣ አልገባኝም ነገር ያልገባኝም እኮ እውነት ነው የምታለቅሺ። አረተይ ወዴት እየሄድሽ ነው? ሰግቼ ነው ነገሮች እንትን በቃ ነገሮች አስገድዶኝ ነው ከአንተ ራኩ ከዛ በኋላ ደግሞ በቃ ሰሞኑን የሆነ ያለው እሱ ሄደው እንዳይ ጻን ምናምን ሩታ ጋር የሚያደርገው ምናምን ሆና ነው አይታ ነው ማለት ነው የምታለቅሷ አጥቻለሁ ምናምን ብላ መጀ መጀመሪያም የአንቺ አይደለም የአንቺ አይደለም ዛሬ በአንቺ ቢሆንም በጉልበትም እንደ አባብሌሽ እንዳያረግሽው እንዳያረግሽው ወደዛ ያዬ ወደዛ ይዜ ሹራሱ ቤት ነጥቂው ነገ ይሄ ይሄ ሰው የአንተ አይደለም የአንቺ አይደለም ማለት ነው። ለምን ሰው ወልደዋል። የወለደ ልብ ደግሞ የወለደ እና የወለደ ሰዎች ደግሞ ተቆራርጦ ተጣልቶ አይጣለም ማለት ነው በፍጹም በፍጹም ፍጹም ማለት ነው። የሚያገ አሁን አብርሃም እኮ ሩታን ሌላ ሰው ጋር ቢያገኝ እኮ ይህ ነገር እኮ እንደሚተው ና ወደ እሷም እንደሚዞር አስብ። እሷ አሁን ልጅ ስለ ያዘች ምናምን ስለሆነ ነው እንጂ እሷን አሁን ሌላ ሰው ጋር ቢያገኝ እኮ አብርሃም እንዴት እንደምንጨርጨረው ከእሷ በላይ እኮ እሱ ነው የምንጨርጨረው። አይተናል ከዚህ በፊትም እሱ እኮ ከእሷ በላይ ነው የምንጨርጨረው ማለት ነው። እንዴት እንደሚሆን ከእሷ በላይ ማለት ነው። እሷን ይበልጣታል። ከእሷ በላይ ነው። ምላሽ ክፉ ነው ምናምን ይላል እንጂ እሷ ክፉ ምላሽ እንደምትመልስት እኮ እሱ እንደምንጨርጨር እኮ እናቃለን። አይተናል፣ ከሁለት ሶስቱም አራት አይተናል፣ እንዴት እንደሚሆን ማለት ነው። ስለዚህ አንቺ ጤነኛ ሰው ጤነኛ አይምሮ ካለሽ፣ ጤነኛ ሰው ከሆንሽ ማለት ነው እውነቱን ነጌ ህይወትሽ የምትፈልጊ ነጌ ያማሬ ህይወትሽ ሽ የምትፈልጊ ነገ ይሄና ህይወት እኖራለሁ ብለ የምፈልጊ ከሆነ ከእሱ መራቅ አለብሽ። አዎ ሰው ከመላመድ ዝም ብሎ እሱ እንዴት ነው ከሱ ከእንደዚህ አይነት ህጋ ፍቅር አይዘኝም። መልካምነቱ በቃ መልካም ነው ብዬ ሊያደንቅ ይችላለሁ እንጂ ዝም ብሎ ቆፍጣና ያሉኒ ራሱን የማያስከብድ ቤቱን የማያስከብድ ወንድ ፍቅር አይዘኝም አንጂ ነገ አያስከብርሽ። እባክሽ እባክሽን እኮ ፍቅረኛ ሞች የሆነው ጊዜ እኮ ሩተን እንደዚህ አያስነቃትም እኮ እንዴት እንደሚንገባገብላት እንዴት እንደሚሆንላት አይተናል። አንቺንም አሁን እንደዛ ሊሆንልሽ ይችላል። ነገ ግን የእሱ እጅ ላይ ብትወርቂ ዞር ብሎ አያሽ። ማልሰሽ ለሩታ መልስ የሰጠ ነገር ነው እሱ። ደግሞ ልንጨርጨር ምንም ሊን ምንም ሊሆን ይችላል። ምንም ሊሆን ይችላል። ይወቂ ይወቂ፣ ከሩታ ይርቅ። ተለያይቶ አይለያይም። ምሮታና አብርሀም ማለት ነው። ለምን አንደኛ ልጅ አለው። ልጅ ያጓጋል። ብዙ ነገር አደርጋል። ብዙ ነገር አደርጋል። ሳያገኝ ቢውል ሳያ እንትን አዲጎ አሁን አሁን አይደለም ኪ ተውት፣ ተዉት ልጅ ሄዶ ማውራት ሲጀምር ምን ሲጀምር ሄዶ ቶሎ ማገኘት ካልቻለ በቃ ያጎገል። እና ወደ እሷን ጭንትቶ ወደ ልጁ ነው የሚያስብ። ስለዚህ አሁን አትሞኝ አንቺ። ብላሽ ሰብስክራይብ እያደረጋችሁ አበረታት። ምን አይነት ፍጡረት ናቸው?